ያው እንግዲህ ወንዱ ሰውዬ የሴቷን ቀሚስ ጠለቅ አድርጎ ቀሚሱን ሸቅ አድርጎ አርቲፊሻል ጠጉሩ ለበሳ አድርጎ እንግዲህ ጎች፣ አረ ተጃጃላችሁ። ላይላ ዜእንጃ እኔ ኢትዮጵያ ላይ እኔ የምሰሩት ነገር አለማስራችሁ ሁሉ አላጀበኝም። አቤት አቤ መቃለላችሁ እኔ ሌላ አይደለም፣ ለልጆቻችሁ ሰው እኮ ሶሻል ሚዲያ የያዘው እኔ ወላሂ ይሄው እስከ ዛሬ ድረስ እንግዲህ ሶሻል ሚዲያ ተከፈተ ጀምሮ ያየሁት ነገር ተመላልሶ እንደ ጀራ እየተናኮረ እየመጣ ስለሆነ ላኗኗሪያችሁ ለአናኗሪያችሁ እሰቡ፣ ለወደፊቱ ለሀያታችሁ፣ ለኑሯችሁ፣ ለትዳራችሁ፣ ለአጋራችሁ እሰብ እሰብ እያደረጋችሁበት ኑሩ በማለት ነው። ይሁንና በዛም ላይ ደግሞ እንግዲህ ሀይሚ ጨርቋን ጥላ ልታብድ ትንሽ ቀርቷት፣ ያው እንግዲህ መጨረሻ ሴቱን ተገኘች መነካኪያ ነው

ና እናንተ እንደ ሀገራችን ቤት ቤታችን ፍሳሽ እየፈሰሰ ነው። ሽራይኩ ሽራይኩ ዶር ቤሎ ዶር መጣ ተንድርጃና ወጣ። ቤታችን ፍሳሽ እየፈሰሰ ነው እም ቤቱ እንዳለ ተጨመረ አለቀ። በኢላሃ ኢላላህ ያ ረቢ ደከኝ። ለካ ተንተ እሚያቅ እሚያቅና እሚ- እንትን እሚል የለ አንተ ገርበ ገር እንግዲህ ሻር አሞልቶ ነገ መንቀሳቀሻ የለንም። አሁን እንግዲህ እነ ሸቅዬ ምን ይብቃናል?

ችግር የለም። አንተ አንተ እንባበራል ይላል።

በአንተ በቅቧ በሲፋትክ በቃን ብሏል። አለ ጀሪ በቃን በቃን ብለለን። እንግዲህ እኔ እየነገርኳችሁ ነው። ዝናብ በቃ ብላችሁ ሁሉ አድርጎ በቃ እኛን ነው የሚጨርሰን፣ እኛን ነው የሚወስደን ጥውል ሁሉ አድርጎ ዝሕ ማለት ነው ጌታ ቤት። ያ ረቢ ያ በቃ በለን፣ በቃ በለን፣ በቃ በለን። ይበቃናል ይበቃናል። ይኸው በቂሽ ነው ረስቶል በቃ እየወረደ ነው።